ናቲ ግን ማለት ነው በጣም አትሳሳት። እውነት ባታፈቅርህና ባትወድ መቼ ሄዱዬ በአንተ ትዝታ ታጥራ ትቀመጥ ነበር? በትዝታ መች ትኖር ነበር? ሲቀጥል ደግሞ በእርግጥ ሄሉ ጋም ጥፋት አለ፣ አንተ ጋም ጥፋት አለ። እሷ ጋር ጥፋቱ ያው መቸኮን ነው። አንዳንዴ ቤተሰቦች፣ በህይወት ውስጥ መቸኮን በጣም ዋጋ ያስከፍላል። እውነቴን ነው የምላችሁና ራሷም ተናግራለች፣ ጥፋቷንም አምናለች። በእርግጥ አንተ በሰጣት ተስፋ አስቆራጭ ንግግር ነው እሷ ሌላ ህይወት ለመጀመር የገባቸውና አንተም እኮ በጊዜው እንደተናገረች ተወዳጅ ከሆነ ሄሉ ናቲ የሚባል ነገር ከህይወትሽ ውስጥ አስወጪ እርሺው፣ ህይወትሽን ኑሪ፣ ይባል ካሳት በቃ፣ እች ልጅ ብዙ መስዋዕት ከፍላለች፣ አንተን ጠብቃለች፣ ብዙ ነገር ሆናለች። እና ዛሬ አትወጂኝም፣ አታፈቅርኝም መች ብትወጂ ኖሮ አበባ ትሰጣጭ ነበር፣ መች ሌላ ፍቅር ትይዥ ነበረ ማለት ልክ አይደለም። በእርግጥ ቤተሰቦቼ ዛሬ ሄሉና ሄሉና ናቲ እንግዲህ ተገናኝተው ነበር። ያው ሶሲ በዚህ አጋጣሚ ለሄሉ ምርጥ ጓደኛዋንሽ ባለፈ በእርግጥ ብናደድብሽም ትንሽ ለሄሉ ግን ያው ምርጥ ጓደኛ ነሽ እና እንግዲህ ናቲ ጋር ደውለው ከሄሉ ጋር አገናኝታት ነበር። ሳምናት ያው ሊግባቡ አልቻሉም። ሄሉን በራሷ በኩል ልክናት፣ እሱም በራሱ በኩል ትክክል ነው እና ምንም ሊግባቡ አልቻሉም። እና የተዘጋ ምዕራፍ ነው በቃ እያለ ነበረ። ናቲም ግን ቢሆንም ሁለታችሁም ጋር ናቲ ፍቅር አለ። እሷም ተወዳታለች፣ አንተም ተወዳታለህ። ስለምትወዳትም እኮ ነው ቪዲዮ የምትሰራው አይደለ እንዴ? አታፈቅሪኝም ብታፈቅሪኝ ብትወጂ ኖሮ ወደ አንተ ጋር ስላለ ነው ሲጀመር ፍቅር አልቅም እና አንተ ጋርም ስህተት አለናት የራስህንም ስህተት ማመን አለብህ። ሁኑን ነገር እሷ ላይ መተው የለብህም እና ተነጋግራችሁ፣ እንዳሁኑ ተጨቃጭቃችሁም ቢሆን ችግሩን ፈታችሁ መታረቅ አለባችሁ ብዬ ነው የማስበው። ቤተሰቦች አይመስላችሁም? እና ናቲ አሁን አታፈቅርኝም አታፈቅሪኝም። የምትወጂኝ የምታፈቅሪኝ ቢሆን ኖሮ ሌላ ሰው ጋር ግንኙነት አጀምሪም። ለካ ቪዲዮዎቹንም እንዳልክ ጋ ስሰራ የነበረውን ቪዲዮም ያል እያየ ነው እና መቼ አበባ ተሰጣጭ ነበር? መቼ ሌላ ህይወት ውስጥ ገቢ ነበረ? የምታፈቅሪኝ ቢሆን ነበር። አሁን ጥያቄ እሱን እሷ እሷ ግን በጊዜው እኮ ደስተኛ አይደለችም። እውነት ለመናገር ሄሉን ካያችኋት ቤተሰቦቼ ከእንዳልክ ጋር ሆነ ራሱ ደስተኛ አይደለችም። ሲቀጥል ደግሞ ያ ግንኙነትም የማይሆን ግንኙነት ነበረ በጊዜው ተቋጨ በቃ ናቲ። ሲቀጥል ደግሞ አንተ ራስ ራሱ ልጅቷን እኮ ተስፋ አስቆርጣታል። በቃ ንግግር እኮ አንዳንዴ ሰው ልጅ ተስፋ የሚሰጣል፣ ተስፋ የሚያሳጣል። እና በነገርካት ንግግር ይች ልጅ እስከ ጸበል ገብታለች፣ ባንተ ፍቅር ብዙ ተጎርታለች። ከዛ በኋላ እንደ ማንኛውም ሰው ተስፋ ቆርጣ ህይወት መጀመር ስላለባት ጀመረች። አሉንም በአጭር ተቋጨ ስለዛ ናቲ አሁንም አንተ ጋር ፍቅር አለ፣ እሷ ጋር ፍቅር አለ። ባትወድህና ባታፈቅር ላንተ ቦታ ባይኖራት ትች መቼ በትዝታዎች እየተከዘች በትዝታዎች ውስጥ አትኖርም ነበር አይደል? በአንተ ትዝታ ውስጥ ስለዚ ደግሞ እንደ መጀመሪያ ፍቅርን የሚያክል ነገር የለም። ጌታን እና ስለምታፈቅራት አንተም እኮ አላለቅም። ያላለቀ ፍቅር አለ። በጣም ተወዳት አለ። ከንግግር ራሱ ያስታውቃል። እኔ ከንግግርህ ተረድቻለሁ። እና በቃ ጥፋት ጠፍቷል። ያው በእርግጥ አብራችሁ ለመሄድ አንተም ብዙ መስዋዕት ከፍላል ለሱ አልተሳካም። ሄሉም ስትናገር ነበረ፣ አንተም ስትናገር ነበረ ላለመለያየት እኮ ሞክራችኋል፣ ግን ደግሞ አልሆንም። አሁን ደግሞ እግዚአብሔር ፈቀደ እና አንተም ከነበርክበት ችግር ወጠክ ሄሉ ይህንም እንደዚህ ልታገኛ በቃ፣ ስለዚያ ችግሩን ፈተግ ናትዬ ናላት። እውነት ሄሉ በጣም እየተጎዳች ነው። ደስተኛ ትመስናለች እንጂ ችልጅ ደስተኛ አይደለችም። እውነቴን ነው የምላችሁ ቤተሰቦች እና ምክንያቱም እሱን ነው የምታስበው። ልቧን ቁልፍ አርጎ ሄደው ናቲ ነው በቃ፣ ከሱ ውጭ ምንም አይታያትም። ስለዚያ ናና ታርቁ፣ ያለፈው አልፏል ለሁለታችሁም ትምህርት ሆኖ ነው። አንተም የተናገርከው ቃል እሷን በህይወት ውስጥ ፈጥና ለወሰነችው ውሳኔ ዋጋ እንዳስከፈላት ተምራበታኔ። ስለዚህ ከዚህ የበለጠ ትምህርትና ቅጣት እና የለምና፣ እናትዬ ይቅር በላት በቃ። ሄሉዬም ደግሞ ለሚጠይቅሽ ጥያቄ ትክክለኛ መልስ ስጪ በቃ። ተናዶ ነው ያው፣ ማንም ሰው እኮ የጣሉበትን ሲያነሱበት አይወድም አይደል? ስለዚህ ትክክለኛው መልስ ስጪ እና ታረቁ።